ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት ሰባት ወይም ማርች 16 የምን የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎች እናልፋለን።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 168 ብር ከ40 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 174 ብር ከ61 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ34 ሳንቲም ገዝቶ 149 ብር ከ27 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 107 ብር ከ60 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 97 ብር ከ84 ሳንቲም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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገም ባንክ ሲሆን 17 ብር ከ77 ሳንቲም ገዝቶ 18 ብር ከ12 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 200 ብር ከ22 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ወጋገን ባንክ ሲሆን 166 ብር ከ68 ሳንቲም ገዝቶ 170 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 502 ብር ከ63 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 34 ብር ከ21 ሳንቲም ገዝቶ 34 ብር ከ9 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 401 ብር ከ97 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 218 ብር ከ25 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 411 ብር ከ24 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ክሊሬ በጥቁር ገበያ 4 ብር ከ22 ሳንቲም በመመንዘር ላይ ነው። አንድ የግብጽ ፋውንድ በጥቁር ገበያ 3 ብር ከ04 ሳንቲም እየተመነዘረ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ። በዚያ በቃን። መልካም ጊዜ፣ መልካም ቀን